መስቀል ላይ በጣም አጭሩን ሰዓት የቆየው ክርስቶስ መስቀል ላይ በጣም አጭር ሰዓት የቆየው ክርስቶስ በመስቀል ተሰክለው በሶስት ሰዓት የሞቱ ሰዎች የሚያለቅሱትን ተመልከቱ። ክርስቶስ ትዝውሎት የሚያለቅሳል። ግን በእውነቱ ማለት የሚያለቅሰውን ሰዎች ይሁ ቆዱ ሲነካ ያለቅሳል፣ ሹመቱ ሲነካ ያለቅሳል፣ ለገዛ ኃጢአቱ ያለቅሳል። የሰሙነ ህማማት መምህር እሱ ሲነሳ ህዝቡ ፍጽ ጊዜ ሚለኝ መዝሙር አለ። የሊቀ ጉባኤ ዳዊት ፈንዳይ ቢፈልግባትም ከበለሷ ፍሬ የሚለው መዝሙር በጣም ነው ልብ የሚነፈው ምክንያቱም ያቺ በለስ እኛ ነበር። ህማማትና ዕለተ ረቡ ምን አገናኛቸው? ረቡነት አንድ አይሁድ በኢየሱስ ላይ የተማከሩበት ቀን ሁለት የንሳ እንባ ቀን ማርያም እንተፍረት የጌታን እግር በንባዋ ያጠበችበት ቀን። ሐዋርያት ሰማዕታት፣ ጻድቃን የሞቱ ለራሳቸው ነው። ክርስቶስ የሞተው ግን ለእኛ ነው። ይህን የተናገረው ደግሞ ሜሎስ ይባል ገሀድ ዳውጠዋል። ሰማዕታት ቢቆስሉ ለጥቅማቸው ነው። ኢየሱስ ቢቆስል ለጥቅሜ ነው። ልዩነቱ ይሄን ነው። የተወዳችን ቤተሰቦቻችን፣ በዛሬ መረጃችን በስፋት የምንቃኛቸው ጉዳዮች ናቸው። መረጃው ለመላው ዓለም እንዲዳረስ ሁላችሁም ላይክና ሼር በማድረግ ትብብር አጋርነታችን በማሳየት ከጎናችን ቁሙ የዘውትር መልእክቴ ነው። በቀጥታ አመራለን ወደ መረጃችን እነሆ። እንበሌ ደዌ ወሕማም እንበለ ጻማ ወድካም አመከመዮም የአብፃና የአብፃ ክሙ የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት አለም ቅዱስ ስላሴ ክብር ምስጋና ይድረሰው። እናቱ እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግ እና ክብራቸው ምስጋና የትረሳቸው። እንዴት አላቸው? እንዴት ቆያቸው? እንዴት ሰነበታቸው? ቤተሰቦች ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። የሰሙነ ህማማት ሶስተኛው ቀን ላይ እንገኛለን። እለተ ረቡ ረቡ ምን የተከወነበት ቀን ነው? በዛሬ ትንታኔያችን በስፋት የምንመለከታቸው ጉዳዮች ናቸው። ከዲያቆን ሄኖክ ሀይልን ጀምር እረቡና ህማማት ግን ደግሞ ያን ቀን ረቡ እለት ሄዶ ተስማምቶ ገንዘብ ለመቀበል ጨርሶ መጥቶ መቶ ሲስመው ነበር እና ሲስመው ክርስቶስ የመለሰው መልስ ወዳጅ ሆይ ለምን መጣ ነው ያለው እንደ ካደሽ የምታውቂው ሰው ወዳጄ ብሎ ሲናገር በጣም ይከብዳል ለህሊና በጣም ቁስል ነው እና በሚጠላ ሰው የሚነገር የፍቅር ቃል በጣም ያደማል እንደውም አንዱ ባለቅኔ ምን ብለዋል ክርስቶስ ጎኑን ዓርብ ዕለት በጦር ከተወጋው ይልቅ የይሁዳ መሳም ነው ያሳመመው ለምን የውሸት ስለሆነ የማስመሰል ስለሆነ እና ይህ ሳምንት መሳሳም ለማይሆን ዓላማ የዋለበት ሳምንት ስለሆነ ነው መሳሳም ባጠቃላይ ሁሉም ሰው ማይሳሳሙበሳሳሙ ልክ እንግዲህ የሆነ ሰው ሰላም ልት ልትስሚ ስትይ ስታቆሚ ያን እንድታስታውሽ አስመሳይም ሰው ማስመሰሉን እንዲያቆም እረብ ሁለት አንድ አይሁድ በኢየሱስ ላይ የተማከሩበት ቀን ሁለት የንሳ እንባ ቀን ማርያም እንተ እፍረት የጌታን እግር በእንባዋ ያጠበችበት ቀን አይሁድ በኢየሱስ ላይ የተማከሩበት ቀን። የፋሲካ ወይም የቂጣ በዓል የሚያከብሩበት ጊዜ ስለተቃረበ አብዛኛው ሕዝብ ጌታችን ባስተማራቸው ትምህርት የተማረኩ በሰራቸው ታምራት የተደነቁ በቻይነቱና ትጋቱ የተገረሙ ስለሆነ በጠብጥ ወይም ሁከት እንዳይፈጠር ስጋት ስለነበረባቸው አይሁድ ጌታችን ኢየሱስን እንዴት መያዝ እንዳለባቸው ተማከሩ። ከደቀ መዛሙርቱ አንዱ የሆነው የአስቆርቱ ይሁዳ በምክክራቸው በዚህች ዕለት ተገኝቶ ያለምንም ግርግር ተጠግቼ ሰላም በማለት በመሳም እጠቁማችኋለሁ አላቸው። በዚህ ቀን ካህናትና ምዕመናን በቤተ ክርስቲያን ተሰብስበው የሞት ፍርዱን በማሰብ መላ ሰውነታቸውን ለእግዚአብሔር በማስገዛት በሐዘን ሆነው ቅዱሳት መጻሕፍትን በማንበብ በማዳመጥ፣ በጾም በጸሎት፣ በስግደት ያሳልፋሉ። ሁለት የንሳ እንባቀን ማርያም እንተ ፍረት የጌታ ን እግር በእንባዋ ያጠበችበትና ጠጉሩን እጅግ ውድ ሽቱ የቀባችው በዚች ቀን ነው ለዚህም ዕለቱ የንስሐ እንባ ቀንና የመልካም መዓዛ ቀን ይባላል በጌታችን እግር ላይ ተደፍታ በእንባዋ እግሩን አጠበችው በጠጉሯ ማበሰችው ኀጢአቷን ይቅር ይላት ይምራትም ዘንድ ነው ኀጢአትን ለማስተስረይ የንስሐ እንባ እንደሚያስፈልግ አስተምራናለች የጌታችንንም ጠጉር ሽቱ የቀባችው ምክንያቷ በኃጢአት ቆሻሻ የነበረው ሕይወቴን እንደዚህ ጥሩ ሽቶ አጣፍጠው ኃጢአቴን ይቅር በለኝ ስትል ነው። ሶሊያና ሚዲያ ዕለተረቡ የምክርና የክህደት ቀን። ከሰኞና ማክሰኞ የክርክር፣ የተአምራትና የማያዳግም ትምህርት ቀናት በኋላ እለተረቡ የሰሞነ ሕማማትን ድባብ ወደ ይበልጥ ጨለማና አስጨናቂ ምዕራፍ ይዞ ይገባል። ይህ ዕለት በቤተ ክርስቲያን ታሪክና ትውፊት በዋናነት የምክር ቀን ተብሎ ይታወቃል። ስያሜው በቀጥታ የሚያመለክተው የጌታችንን ሞት ይፈልጉ የነበሩት የአይሁድ ሊቃነ ካህናት፣ ፀሐፍትና ፈሪሳውያን እርሱን እንዴት መያዝ እንዳለባቸው መደበኛ ምክር የጀመሩበትና የተስማሙበት ቀን በመሆኑ ነው። የቀደሙት ቀናት ክስተቶች በተለይም የጌታ በቤተ መቅደስ ማስተማሩ፣ ስልጣናቸውን መገዳደሩ፣ ግብዝነታቸውን ማጋለጡና በህዝብ ዘንድ ተቀባይነቱ እያደገ መምጣቱ የአይሁድን መሪዎች በእጅጉ አስቆጥቶና አስፈርቶ ነበር። ስልጣናቸውን እና ተጽዕኖአቸውን እንዳያጡ በመስጋት ክርስቶስን ከህዝቡ በማራቅና በማስወገድ ችግሩን ለመፍታት ወሰኑ። ነገር ግን በፋሲካ በዓል ወቅት ብዙ ህዝብ በኢየሩሳሌም ይሰበሰብ ስለነበር፣ እንዲሁም የጌታ ተወዳጅነትም ከፍተኛ በመሆኑ በግልጽ እርምጃ ቢወስዱ ሁከት ሊቀሰቀስ ይችላል የሚል ስጋት አደረባቸው። ስለዚህ የተሻለው ዘዴ በስውርና በምሽት መያዝ እንደሆነ ተማከሩ። ወንጌላት እንደሚነግሩን ሊቃነ ካህናትና የህዝብ ሽማግሎች ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰብስበው ኢየሱስን በተንኮል ሊይዙት ሊገድሉትም ተማከሩ። ነገር ግን በህዝቡ ዘንድ ሁከት እንዳይነሳ በበዓል አይሁን አሉ። ይህ የሚያሳየው ድርጊታቸው ከእውነትና ከፍትህ የራቀ በስውር በተንኮል የተሞላ መሆኑን ነው። የእግዚአብሔርን ልጅ የመሲሁን መምጣት ሲጠባበቁ የነበሩ እነዚህ መሪዎች እርሱ በመጣ ጊዜ ግን በምቀኝነትና በሥልጣን ጥም ተነሳስተው ሊገድሉት ሲመክሩ እናያለን። በዕለተ ረቡዕ ይበልጥ የከፋና አሳዛኝ የሚያደርገው ሌላው ክስተት ደግሞ ከጌታችን ዐሥራ ሁለቱ ደቀ መዛሙርት አንዱ የነበረው የአስቆሮቱ ይሁዳ ክህደት የፈጸመበት ቀን መሆኑ ነው። ይሁዳ በገንዘብ ፍቅር ተታሎ ጌታውን ለአይሁድ መሪዎች አሳልፎ ለመስጠት ወደ እነርሱ በራሱ ፈቃድ ሄደ። ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ ብሎ ጠየቃቸው። እነርሱም 30 ብር መዘኑለት። 30 ብር በወቅቱ የአንድ ባሪያ ዋጋ የነበረ ሲሆን ይህም የክህደቱና የይሁዳንም የገንዘብ ፍቅር ጥልቀት ያሳያል። ይህ ክህደት የሰውን ልጅ ደካማነትና ለፈተና ተጋላጭነት በጉልህ የሚያሳይ ነው። ለሦስት ዓመታት ከጌታ ጋር አብሮ የዋለ ታምራቱን ያየ ትምህርቱን የሰማ ደቀ መዝሙር የነበረው ሰው በመጨረሻ በጊዜያዊ የገንዘብ ጥቅም ተታሎ የዘላለም የሕይወት ምንጭ የሆነውን ጌታን አሳልፎ ሲሰጥ እናያለን። ይህ ድርጊት የገንዘብ ፍቅር ለብዙ ኃጢአቶች ሥር መሆኑን ያስገነዝበናል። ስለዚህ ዕለተ ረቡ በአንድ በኩል የክፋት ምክር የተጀመረባት የሴራና የተንኮል ቀን ስትሆን፣ በሌላ በኩል ደግሞ ከወዳጅ ወገን የተፈጸመ የአሳዛኝ የክህደት ቀን ነው የሰው ልጅ የክፋት ጥልቀትና የደካማነት ገጽታ ጎልቶ የታየበት የጌታችን የመከራ ጉዞ ወደ ወሳኙ ምዕራፍ መቃረቡን ያመለከተ በሰሞነ ሕማማት ታሪክ ውስጥ ቁልፍ ነጥብ ጥሎ ያለፈ ዕለት ነው ዕለተ ረቡዕ። ይህ ዕለት እኛም በሕይወታችን ውስጥ በምክርም ሆነ በድርጊት በሌሎች ላይ ክፋትን እንዳናደርግ እንዲሁም ለጊዜያዊ ጥቅም ስንል የዘላለም እሴቶቻችንን አሳልፈን እንዳንሰጥ የሚያስጠነቅቀንም ጭምር ነው። ዕለተ ሮብ እና ሰሙነ ሕማማትን በተመለከተ ነው መረጃውን ያቀረብኩላችሁ። ወደ ቀጣይ መምህራን መልእክት እናበራለን። እንግዲህ አንዳንድ ቃላትን አሁንም እየሰማን እንገኛለን እና ከዛ ጋር በተገናኘ ያሉትን መምህራኖቻችን እንዲህ ያስተላልፋሉ። ተካትለን እንመለስ። ለሰሙነ ሕማማት እንግዲህ እንግዳ ቃላት የምንላቸው በርካታ ሰዎችን ማናቃቸው ሊሆን ይችላል። ታዎስ ለምሳሌ ሲል የግሪክ ቃል ነው፣ ጌታ አምላክ ማለት ነው። ስለዚህ ታዎስ ናይን ይላል። ናይን ደግሞ የቅብጥ ቃል ነው። ናይን ስንል ማረን ማለታችን ነው። ታዎስ ናይን ስንል ምን ማለታችን ነው? ጌታ ሆይ ማረን፣ አምላክ ሆይ ማረን እያለ ያለ ነው። ማስያስ የብራይስጥ ቃል ነው። ማስያስ ደግሞ መሲህ ከሚለው ቃል ጋር አንድ ነው። በግሪኩ ደግሞ ክርስቶስ የምንለው ነው። ክርስቶስ ሆይ ማረን፣ መሲሆይ ማረን ሁሉን የምታውቅ አምላኮይ ማረን እያለ ነው፣ የገለጽን ያለ ነው። ሌላው እብኖዲ ላለን፣ እብኖዲ ናይን ስንልም እብኖዲም በግሪክ አምላክ ማለታችን ነው። ስለዚህ አምላኮይ ማረን ናይን ይላል፣ ወይም ናይናን እንላለን። ናይንም ብንል ናይናንም ብንል በግሪኩ በቅብጥ ነው ናይናን የምንለው ይሄ ቃል ማረን የሚለውንም ይዘው ስለዚህ ጌታ ሆይ ማረን እያልን ነው። ሌላው ዴስፖታ ይላል። በግሪኩ ዴስፖታ ሲል ደግ ገዢ ማለታችን ነው። ስለዚህ ደግ ገዢ የሆንከው ጌታ ሆይ ማረን እያልን ነው። ዴስፖታ ናይናን ወይም ዴስፖታ ናይን ስንል ማለታችን ኪሪዬ ላይሶን፣ እሱም እንደዚሁ እግዚኦ ማረን ነው የሚለው ነው የሚተካ ቃል ነው። ኪሪዬ ላይሶን ይሉታል። ስለዚህ እግዚኦ ማረን ነው ወይም አቤቱ ማረን ይላል ይዛ። ሌላው ተስቦታ ነው። ተስቦታ ዴስፖታ ይሉታል በግሪክ ይሄም ደግሞ ትርጉሙ ደግ ገዢ ማለት ነው። ስለዚህ ናይን ወይም ናይን ስንል ደግ ገዢ ሆንከው ጌታ አምላክ ወይ ማለት ያለን ነው። ከዛ ውጪ ተዘከረነ እግዚኦ የሚል ትርጉም ያላቸው ለምሳሌ አምንስቲቲ ኢንስቲቲ ሙዳሱጣ ፋሲል ያሱ አምንስቲቲ ሙኬሪያ ፋሲል ያሱ የምንላቸው ቃላት አሉ። እሱ ፈያታዊ ዘይማን በቀኝ የተሰቀለው ወንበዴ የተናገረውን ቃል የምናስታውስበት ነው። እሱም ተዘከረን ነግዚኦ በውስተ መንግስት ከ አቤቱ፣ በመንግስት በመጣ ጊዜ አስበን የሚለውን በጥቅሉ ቅዱስ ሆይ አስበን፣ ደግ የሆንክ አምላክ ሆይ በመንግስት በመጣ ጊዜ የዓለም ጌታ የሁሉ በላይ የሆንክ አምላክ ሆይ አስበን የሚሉ ትርጉሞችን ይይዛል። ያው ከሰሞኑ ህማማት ጋር የምንሰማቸው እንግዳ ቃላትን በተመለከተ ነው። ትርታን የሰጡት ወንድማችን ልደተ ቃል ደግሞ እስኪ ህማማት ነው እንግዲያ ሳንዲት ደስ የምታሰኝ ቃል ብላችሁ ይለናል። ሰላም ክርስቲያኖች፣ እንዴት አላችሁ? እስቲ ዛሬ የጌታችን የኢየሱስ ክርስቶስ ህማሙን ከሚናገሩ የቤተ ክርስቲያናችን ቅዱሳት መጽሐፍቶች ውስጥ አንዱን ለንበበላችሁ። በስምአብ ወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የካህናቱም አለቃ ከአደባባይ መካከል ተነስቶ ሊን ያህል ሲያሳጡ አንድ ስኳት መልሰምን ብሎ ጌታችን ኢየሱስን ጠየቀው። ጌታችን ኢየሱስ ግን ዝም አለ፣ ምንም አልመለስም። ደግሞም የካህናቱ አለቃ የብሩክ ልጅ ክርስቶስ አንተ ነህን ብሎ ጠየቀው። እውነትም የእግዚአብሔር ልጅ ክርስቶስ አንተ እንደሆንኩ ተነግረኝ ዘንድ በይኸው እግዚአብሔር እማጸናለው አለው ጌታችን ኢየሱስ መልሶ እኔ ክርስቶስ እንደሆንኩ አንተ ትላለህ አለው እነሆ የሰው ልጅ በሰማይ ደመና ተቀምጦ ሀይል ባለው ስልጣን ሲመጣ ታዩታላችሁ የካህናቱም አለቃ ልብሱን ቀደደ እና እንዲህ አለ እነሆ ስልቡም ሰማችሁን ለምን ምስክር ትፈልጋላችሁ እንግዲህ ምን ትላላችሁ አላቸው። ሁሉም ሞት ይገባዋል ብለው ፈረዱበት። አይሁድም ከሰው ልጅ ይልቅ ደም ግባቱ በሚያምር በጌታችን በኢየሱስ ክርስቶስ ፊት ላይ ያበዛላቸው ዘንድ በአፋቸው ውሃ እየጨመሩ ምራቃቸውን ሰባ ሶስት ጊዜ ታፎበት። ፊቴን አይቶ የሚድን የለም ብሎ በተናገረ በጌታችን ፊት ላይ ታፎበት። እርሱ ግን ምራቃቸውን ተጸይፎ ፊቱን አልመለሰም። ጌታችን ኢየሱስም የሚያጸይፍ ምራቅን በፊቱ ላይ በመቀበሉ በኃጢአት የጠቆረና የኃጢአት ቅባት የተቀባ ፊታችንን ደስ በሚያሰኝ ቅባት አበራለን። ጌቶቼ አብ፣ መንፈስ ቅዱስ ሆይ አደራላችኋለሁ። እመቤቴ ማርያም ሆይ አንቺንም አጸንሻለሁ። ጌታችን ኢየሱስ ክርስቶስ በነፍሱና በሥጋው በተቀበላቸው መከራዎች ሁሉ ሁለተኛም በመቸንከሩ የሸዋ ክሊል ተቀራሽቶ በመሰቀሉ በመሞቱም ወደ ሲኦል በመውረዱ በጦር በመወጋቱ በመቀበሩም ማስጸናለው። ጌቶቼ ሆይ ኃጢአታችን ሁሉ ይቅርትሉ ዘንድ ከኃጢአትን ፍዳ ሁሉ ታድኑ ዘንድ እንማጸናችኋለን። ለዘላለሙ አሜን። እንግዲህ ይህንን ያስተላለፈልን ከቅዱሳት መጽሐፍት መካከል ፈለጋትና ቲዎስ ዲያቆን ነው። እዚህ ሕማማት ላይ ያለነው አብዛኛው መረጃችን ከዚህ ጋር የተገናኘ ነገር ነው የምናቀርብላችሁ ሰሙነ ሕማማት፣ እንግዲህ ክርስቶስን መከራ ሞት የምናስብበት ስለሆነ ማለት ነው። ርዕሰ ሊቃውንት አባታችንም አባ ገብረ ኪዳን እንዲህ ይሉናል። እግዚአብሔር ትዝ ብሎት የሚያለቅሳል፣ ክርስቶስ ትዝ ብሎት የሚያለቅሳል። ግን በእውነቱ ማለት ነው የሚያለቅሰውን ሰው ቆዱ ሲነካ ያለቅሳል፣ ሹመቱ ሲነካ ያለቅሳል፣ ለገዛ ኃጢአቱ ያለቅሳል። ለዘሩ ሲሆን ይብከነከናል። አንድ የነኩትለት ማለት ነው መጀመሪያ ግን ለእግዚአብሔር አርብ እኮ ንበው መቶ ታያውቅ? ሲርበው ብቻ ሲታሰር ሲሰደድ ብቻ ግብስ ሲበዛ ብቻ። አሁን ዛሬ የማያለቅስ ማን አለ? መጀመሪያ ሰው የሚያለቅሰው ለምድ፣ ለሴት ነው። የሚያለቅሰው ለወንድ ነው። የሚያለቅሰው ሰው ለዝሙት ነው የሚያለቅሰው። ለዚያ እየየ ሌሊት ሙሉ ያለቅሳል። ጣዖት ነው ያሁሉ ነገር። ለገንዘብ ነው ስናለቅስ የኖር ነው። ለኩራታችን ነው ለክብራችን ነው ስናለቅስ የኖር የእግዚአብሔር ፍቅር ተለወጠ። ያቀረ ጎደል ንበር ሴት እግዚአብሔርን የወንድን ያህል ተወደዋለች? በፍጹም እግዚአብሔር አሁን የገንዘብን ያህል ተወዶ ያውቃል? አረበብሉ በፍጹም እግዚአብሔር የሆድ ያህል ይወደዳል። እስቲ ከሆዳችሁና ከእግዚአብሔር ማን ነው የምትወድ? በሰባ ሰዓት ግጥም እያረክ ረተው ሲባል ምንም ማድረግ አይቻልም ምትል ለምን ይመስላል? እግዚአብሔር ይልቅ ማንን ስለምትወድ ነው? ሆድህን ስለምትወድ እግዚአብሔር ውደድ። እንዲህ እግዚአብሔርን መወደዋለሁ ይላል ሰው። እግዚአብሔር እንዴት ነው ምትወደው? እግዚአብሔር እንወዳለን ማለት ነው እንዴ? እስቲ አንዲትን ሴት እድና እወድሻለሁ ወድሻሉ እያለ 24 ሰዓት ደግሞ በዱላ በላል። ይሄ መውደድ ነው? እንዴት ያለ መውደድ ነው ይሄ? አይደለም አንድ ሴት አንድን ወንድ ወድሃለሁ ወድሃለሁ እያለች ማታ መርዝ በጥጣ ፍሰጠው፣ ይሄ መውደድ ነው? መውደድ ማለት እኮ ለሚወዱት አካል መኖር ማለት። መውደድ ምን ማለት ነው? ርዕሰ ሊቃውንት አባ ገብረ ኪዳን ያስተላለፉት መልእክት ነው። ወደ ሜሎስ እንምጣ እስቲ። ሜሎስ ከእንግዲያው አነጋጋሪ የሆኑ ሰዎች አይጠፉም። መቼስ አሁን ደግሞ ምን እያለ ነው? ሰማዕታት ቢሞቱ አ ለምሳሌ ቅዱስ ጊዮርጊስ ቢሞት ጊዮርጊስ የሞቶ ለራሱ ነው። ቅዱስ ጳውሎስ ቢሞት ለራሱ ነው። ቅዱስ ጴጥሮስ ቢሞት ለራሱ ነው። ሐዋርያቱ ሙሉ ሰማዕትነት ሲንተቀብለ ሁሉም ለራሳቸው ነው። ለኔ ግን የሞተ ክርስቶስ ብቻ ነው ብሏል። ሌላ የስህተት አስተምህሮ፣ ሌላ የድፍረት ጥግ ማለት ነው። ተከታትለን እንመለስ። ሰማዕታት ቢቆስሉ ለጥቅማቸው ነው። ኢየሱስ ቢቆስል ለጥቅሜ ነው። ልዩነቱ ይሄን ነው አባቶች ዋጋ ከፍሏል። አዎ ከፍሏል። ጥቅሙ ምንድነው? ለራሳቸው ነው ጥቅሙ። ጊዮርጊስ ያን ሁሉ ሰማዕትነት ቢቀበል ጥቅሙ ለሱ ነው። ጊዮርጊስ ያን ሁሉ መከራ ቢቀበል ሜሎስን ገነት ለማስገባት አይደለም፣ ጥቅሙ ለሱ ነው። ጳውሎስ ቢሰየፍ፣ ጴጥሮስ ቢሰቀል ጥቅሙ ለሱ ነው። ቢክደው የዘላለም ሕይወት አይኖረውም። ለራሱ ጥቅም ነው የሞተው ኢየሱስ ቢሞት ላንተና ላንቺ ነው የሞተው። ሐዋርያቶቹ ጠቅላላ በሰማዕትነት ነው ያለፉት። እንደምታውቁት በኒቂያ ጉባኤ ላይ አንድ ቶማስ የሚባል አባት ነበር። እና ወደ ኒቂያ ጉባኤ ሲመጣ በቅርጫ ነው የመጣው። ሁለት እግሩ ተቆርጦ ሁለት እጁ ተቆርጦ ከዚህ በላይ ብቻ ያለው ፓርት ለነበረው በቅርጫ ነው ይዞት የመጡት። ያ አባት ያሉሉ መከራ የከፈለው ጠቅሞ ለራሱ ነው አይደል? አታቆጥም ዛሬ ነው የነገርኳችሁ። ለአንዳንዶቻቸው እሱ በጊዜው ላመነው ነገር ያን ሁሉ ዋጋ ከፍሎ ሞተ። ኢየሱስ ግን ለአንተ ሞተ፣ ላንቺ ሞተ። ስለዚህ ወደ ኢየሱስ እንመለስ፣ ወደ ሞተን ልንመለስ። ልንገዛለት የሚያስፈልገው ለሞተው ብቻ ነው። ለዛ ነው በነገራችን በስራችን አንመካም። በዚህ ነው ስራም ስለሌለን ነው። ብንሰራ እንኳን አክሊል ቢሰጠን እንኳን ራእየ ዮሐንስ ላይ የተነገረን አንድ ነገር አለ እነዛ ካህናቶች አክሊላቸውን አውርቆ ምን አደረጉ አስቀመጡ ቢሰጠን እንኳን እንመልስለታለን ለምን ከተባለ ሁሉ በእርሱ ከእርሱ ለእርሱ ነውና ለእርሱ ኃይል ክብር ምስጋና ይሁንለት የፕሮቴስታንቲዝሙ ቤተ እምነት አሁን ቀስ እያለ ፈጣሪ አልማትን ከምራቅ ከመጥላት አልፎ ወዳልተፈለገ አስተምህሮ የገቡ ይመስለኛል። እንግዲህ የሜሎስን ጉዳይ እናውቃለን። ሜሎስ መጀመሪያ በፕሮቴስታንቲዝም ኋላ በታድሶ እዛም እዚህም እንደ ፔንዱለም ሲወዛወዝ የነበረ ሰው ነው። አሁን ደግሞ ያነሳውን ሀሳብ እያደመጥን ነው። ማንም መከራ ቢቀበል ለራሱ ነው። ክርስቶስ ግን የሞተልኝ ለእኔ ነው። ፍጹም መጽሐፍ ቅዱሳዊ ያልሆነ ሳቤሽ ማለት ነው። ሊጠራቸው ያሰባቸው ነገሮች አሉ ለምሳሌ ቅዱስ ጴጥሮስ ቅዱስ ጳውሎስን አንስቷል። ቶማስ ዘመርአስን አንስቷል። እንዲሁ ደግሞ ቅዱስ ጊዮርጊስን አንስቷል። በቤተክርስቲያን ክርስቲያን ታሪክ ሰማዕታት የምንላቸው አሉ፣ ጻድቃን የምንላቸው አሉ፣ ሊቃውንት የምንላቸው አሉ። ከነዚህ መካከል ለምሳሌ ቅዱስ ጊዮርጊስ ከሰማዕታት ወገን ነው የሚመደበው። አንድ መቶ ስልሳ ዘመን በላይ ሰማዕትነትን መከራ የተቀበሉ አባቶች እናቶች አሉ። ከነዛ ውስጥ መካከል አንዱ ቅዱስ ጊዮርጊስ ነው በወጣትነት ዘመኑ ሰማዕትነትን በ20 ዓመቱ ጀምሮ በ27 ዓመቱ ከ7ት ዓመት ተጋርሎ በኋላ ነው የተቀበለው። ቶማ ዘምራስ ቅዱስ ቶማ ዘምራስ በመጀመሪያ የኒቅያ ጉባኤ 325 ላይ በጉባኤ ላይ ሲገኝ ሰውነቱ ሙሉ በሙሉ ተቆራርጦ በእስር ግዞት ላይ ስለነበረ ጉባኤው ላይ የተሳተፈው በቅርጫት ተይዞ ነው። እሱንም እየመሰከረ ነው። ቅዱስ ጳውሎስንም አንስቷል። እነዚህ ሁሉ ለራሳቸው ነው የሞቱት እንጂ ለእኛ ምንም የጠቀሙ ነገር የለም። ክርስቶስ ግን የሞተው ለራሳችን ነው ብሏል የመጀመሪያው ደረጃ ክርስቶስ የሞተው ለሰው ልጆች በሙሉ ነው። ትክክል ነው። ምንም ማንም ሰው ምን እንደዛ ተቃርኖም አያውቅም ሊቃረንም አይችልም። ሀሳብ ማንስቶ ያቅም ክርስቲያን የሆነ በክርስቶስ የሚያምን ክርስቶስ የሞተ ል ለእኔ ነው ብሎ ያምናል። ለሁሉም የሰው ልጆች በሙሉ መዳኔ ለሚሹ ሁሉ አይደል የሚለው ለሁሉም ክርስቶስ ሞቷል፣ ተበጅቷል፣ ቤዛ ሆኗል። ትክክል ነው። ግን ቅዱሳን የሞቱት ውስጥ ለራሳቸው ብቻ ነው ወይ የሚለው ነው። አሁን ለራሳቸውን የሞቱት አዎ፣ አንደኛው ነው ብቻ ነው ወይ፣ ግን አይደለም ለምሳሌ አንዱን እናንሳ። ቅዱስ ጳውሎስ ብሏል፣ ስለጠቀሰ ነው። ቅዱስ ጳውሎስ የሞቶ ለራሱ ነው ታዲያ መልእክታቱን ለምን ጻፈልን? መልእክታቱ መልእክታቱ ለእኛ የማይተርፍ ከሆነ ቅዱስ ጳውሎስ ለራሱ ብቻ ሞቶ ከቀረ ወይ የሞቶ ለራሱ ብቻ ከሆነ ይህን ሁሉ ነገር መጋደሉ፣ በየቦታው ሄዶ ማስተማሩ፣ መጻሕፍትን ጽፎ መከራ መቀበሉ፣ በሮም ወታደሮች መሰደዱ፣ መሰደድ ብቻ ሳይሆን መከራ ተቀብሎ በስተመጨረሻም በሰማዕትነት መሰየፍ ለቅዱስ ጳውሎስ ለምን አስፈለገው? ያ የሆነው አንደኛ ለእኛ ለምእመናን፣ ሁለተኛ ለምትቀጥሏና ዓለም አቀፋት ለሆነችቷ እስከ ክርስቶስ መምጣት የገሃነም ልጆች ስለማይችሏ ስለ ቤተ ክርስቲያን። ቅዱስ ጊዮርጊስን ብንል በዘመነ ሰማዕታት ለራሱ ነው። ኋላ ግን ለእኛ ለምእመናኑ መጽናኛ እንዲሆን በሱ ቅድስና ደግሞ እኛ እንድንተርፍ እና ቤተ ክርስቲያን ደግሞ ፀንታ እንድትቀጥል ነው። ቶማስ ዘመራስ ጠርቶታል። ቶማስ ዘመራስ ለምሳሌ ቅዱስ ቶማስ ዘመራስ በጉባኤ ኒቂያ የተገኘው አሪዮስን ለማውገዝ በቅርጫት ተይዞ እጅግሩ ስለሌለ ሰውነቱ ተልጦ በዛ ሁሉ ህማም ላይ ጉባኤ ላይ የተሳተፈው አሪዮስን ለማውገዝ ኑፋቄን ለማጥፋት ክርስትናና ቤተክርስቲያን ለማስቀጠል ነው። ይህን ሁሉ ነገር ኬታ መጣሁ ካላችሁን የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ማየት ብቻ በቂ ነው። ነቢይን በነቢይ ስም የሚቀበል የነቢዩን ዋጋ ያገኛል፣ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። የጻድቅ መታሰቢያ ለዘላለም ይኖራል። መዝሙር 107፣ መዝሙር 89። ብዙ ቦታዎች ላይ ስለ ቅዱሳን ተቀምጧል። እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ብሎ ክርስቶስ ቅዱሳንን የሾመው እኛ በቅዱሳን አማካኝነት እንድንድን። ስለዚህ ክርስቶስ ብቻ ነው ያዳንን። ክርስቶስ የሞተው ለእኛ ነው። አዎ ክርስቶስ የሞተው ለእኛ ነው። ትክክል ነው። ቅዱሳን የሞቱት አንድም ለራሳቸው ኋላ ለምእመናን አልፎ ለቤተ ክርስቲያን ነው። ዛሬ የሚጠራቸው ቅዱሳን እንደዛ መከራ ተቀብለው ክርስትናን ባያስቀጥሩ ኖሮ ዛሬ እሱ እንኳን ባልተገኘ ነበር። ኢየሱስ ኢየሱስ እያሉ ለሚመጻደቁት ክርስቶስ እነዛ እነ በትራጃን፣ በዶሚነስ፣ በዳኪዎስ፣ በጳውሎስ ሳምሳጢን፣ በዶቅልጥያኖስ፣ በመክሲሚያኖስ በጣም ኃያላን በምንላቸው ክፉ ነገስታት መከራ ሞት ተቀብለው መስቀልን በመስቀል ላይ አንዳንዱ እየተሰቀሉ፣ አንዳንዱ ሰውነታቸው እየተላጠ፣ አንዳንዶቹ እየተፈጩ፣ ያን ሁሉ ጸንተው መጽሐፍ ቅዱስን አስጠብቀው ክርስትናን አስጠብቀው ምእመናን አጽንተው እዚህ እንደርስ ያደረጉ እነሱ ናቸው። እነሱ ለራሳቸው ነው ወይ? አንድም ለራሳቸው ሁለተኛ ግን ለእኛ ለዛሬዋ ቤተ ክርስቲያን። ሐዋርያቱ እኮ ሰማታ ብሏል እኮ ስም፣ ሐዋርያቱ በሰማትነት ነው ያለፉት አብዛኛዎቹ ብሏል። አዎ በሰማትነት ነው ያለፉት። ለምን የቀረበው ጽዋ የሰማትነት ነበር። ሲሞቱት ግን ምን ብሎ ነው የሞቱት? ክርስቶስን ሰብከው ኋላ ለሚመጡት ሐዋርያ ናበው በትሩን አቃብለው ነው በአንድ መቶ አስራ አንድ እኮ በትራጃን ዘመነ መንግስት በአግናጢዎስ ሙጡል አንበሳ በአንበሶች በተሰጠበት ሰዓት እኮ ቢያንስ መጽሐፍ ቅዱስ በሐዋርያቱ ዘመን እየጠፋ ስለነበረ እንዳይጠፋ መጽሐፍ ቅዱስን በተወሰነ ልክ አስቀምጦ ነው ያለፈው። እነ ፖሊካርፐስ ዘሮን ብንል እነ ቀለሜንጦስ ብንል ብዙዎቹ የሰማዕታቱ አይነገርም፣ የሊቃውንቶቹ እነ ቅዱስ ዮሐንስ አፈወርቅ አይነገርም። ሌላ ቢቀር አትናቴዎስ ዘእስክንድርያ አምስት ጊዜ ተግዟል፣ አምስት ጊዜ መከራ ተቀብሏል። ቅዱስ ዮሐንስ አፈወርቅ እንኳን ያረፈበት ጊዜ እኮ የለም። ፓትርያርክ በነበረበት ሰዓት እንኳ እኮ ስደት ገጥሞት ነበር። ይሄ ሁሉ የተሰደዱት ክርስትናን ለማስቀጠል ቤተክርስቲያንን ለማጥናት፣ እዚህ ነገር ቅዱሳንን ላለመቀበል፣ የቅዱሳንን ተራዳይነትና ምልጃ ላለመቀበል ያልተገባ አስተምሮ የራስ የሆነ እሳቤ በማምጣት በርካቶችን ያስታሉ። እና እናንተ ክርስቶስ ብቻ ካመናችሁ ትድናላችሁ የሚል እሳቤና እስር ስር አድርጎ ለሰማይ ጽድቅ የማያበቃ ነገር ግን እዚህ የፕሮስፔሪቲ የምንላቸውን ምድራዊ ነገርን ብቻ በማሰብ እንዲኖር የሚያደርጉ ሀሳቦችን ነው እያመጡ ያሉት። እና አንደኛው ይሄ ነው። መረጃውን አዳርሱ። በሌሎች ጥንክሮች በስፋት የምንመለስ ይሆናል። ወንድማችሁ ልኡል መብራቱ ነኝ። ያሮስ የእናንተ መኛም ነው። በሰሞነ ማመት ላይ ያላችሁ ሁላችሁም በጾም በጸሎት በስግደት ፈጣሪ ዓለማትን እንማፀን። ከሀገር ውጭ ያላችሁ በስደቱም ማለም የምትከታተሉ ኘቶች ወንድሞች ሁላችሁንም ባላችሁበት ሀገር ሁሉ በስራ መስክ ላይ የምትሆኑ በቻላችኋት የእንቅልፍ ሰዓታችሁንም ቢያንስ ይዛችሁ በጥቂትም በመስገድ ከዚህ ከመከራ ሞቹ ተካፋይ እንድትሆኑ በትህትና ጠይቃችኋለሁ። ተሰነባበትኩኝ። በሌሎች መረጃ የምመለስ ይሆናል። እንበለ ደዌ ወሕማም እንበለ ጻማ ወድካም አመከመዮም ያብጽሐነ ያብጽሕክሙ